ሰላም ጤና ይስጥልኝ። ክብራትና ክብራን አርማሽ ተመልካቾች እንደምን አላችሁ? የካቲት 14 2015፣ የሰዓቱን መረጃ ወደ እናንተ የማቀርብ ይሆናል። ጠቅላይ ሚኒስተር ዶክተር አብይ አህመድ በዛሬው ዕለት አንድ ቦታ ወጣቶች ጋር ተገናኝተው ነበር። ታዲያ ወጣቶች ጋር በተገናኙበት ሁኔታ ምን አስገራሚ ክስተቶች ተፈጥረዋል? አብረን በቪዲዮ የምንመለከታቸው ይሆናል። ጠቅላይ ሚኒስተር ዶክተር አብይ አህመድም ቦታው ላይ ያስተላለፉት መልእክቶች አሉ። በተለይ አጠር ያሉ መልእክቶች ናቸው። እነሱንም አያይዘን የምናቀርባቸው ጉዳዮች ይሆናሉ። ይህ እንዲህ እንዳለ በርካቶችንም እያነጋገረ ያለ ጉዳይ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለምን በወጣቶች መሃል ተገኙ የሚለው በርካታ ኢትዮጵያውያን በዛሬው ዕለት እንደ አጀንዳም እንዲሁም ደግሞ የተለያዩ ሚዲያዎችም እንደ ቀልድም ይዘው እየተዘዋወሩ ይገኛሉ። የጠቅላይ ሚኒስተር ዶክተር አብይ አህመድ በሜዳው መገኘት ምን አውሎታዊ ጥቅም አለው የሚለውንም አያይዘን የምናቀርበው ሲሆን ከዚሁም ጋር በተገናኘ በርካታ ኢትዮጵያውያን በጠቅላይ ሚኒስተር ዶክተር አብይ አህመድ ገጽ ላይ የተለያዩ አስተያየቶችን ሰጥተዋል። እነዚህንም አስተያየቶች ሰብሰብ አድርገን ወደ እናንተ የምናደርሰው ጉዳይ ይሆናል። ክቡራን አድማጮች፣ ተመልካቾች እንግዲህ አጠር ያለ ቪዲዮን ወደ እናንተ ከማድረሴ በፊት ሁላችሁም ይህ መረጃ እንደተለመደው ተደራሽ ይሆን ዘንድ ቪዲዮን ላይክ ማድረጋችሁን አትርሱ። ለእናንተም የዕለቱ መረጃ የሚያቀርበውንም ዩቲዩብ ቻናል ወደ ዩቲዩብንም ሰብስክራይብ በማድረግ ቤተኛ እንድትሆኑ እየጠየቅን ወደ ቪዲዮቹ እናመራለን። እንግዲህ በቅድሚያ የምንመለከተው ጠቅላይ ሚኒስተር ዶክተር አብይ አህመድ ዛሬ እዚህ ሜዳ ላይ ለምን ተገኙ እንዴትስ ወጣቶች መሃል ገቡ የሚለው ነው። ጠቅላይ ሚኒስተር ዶክተር አብይ አህመድ በርካቶች ጥንቃቄ እንዲያደርጉ እየመከሩ ይገኛሉ። እነዚህ እንግዲህ ጠግበው ያልጨረሱ ወጣቶች፣ ብዙም ማገናዘብ የማይችሉ ወጣቶች መሃል መገኘቱ የበርካታ ማህበረሰብን ትኩረት ስቧል። ሆኖም ግን በቦታው ላይ ያለውን ሁኔታ የምናያቸው ይሆናል። እንግዲህ ከነ ድምፁ ከነ ምኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ያህል በሕዝብ ደረጃ ቅቡልነት የለውም የሚሉም በርካቶች አሉ። እየሆነ ያለውም ነገር ደግሞ እንደዚህ አይነት ክስተቶችም እየተከሰቱ ታይተዋል። ስለዚህ ክስተቱን እንመልከትና ተመልሰን የምንመጣ ይሆናል። እስከ ፍጻሜው በድጋሚ አብራችሁን ቆዩ። ሁላችሁም እንግዲህ ይህንን ቪዲዮ ከመጀመሪያ ጀምራችሁ እስከ ፍጻሜ በየማይክሮ ሰከንዷ በደንብ በትኩረት እንድታዩት ነው የምፈልገው። እንግዲህ ህጻናቶችም አሉ። ጠቅላይ ሚኒስተሩ ወደ ሜዳ በዚህ ሁኔታ ነው የገቡት። ጠቅላይ ሚኒስተሩ ወደ ሜዳ እየገቡ ይገኛሉ። ኳስ እያንጠባጠቡ ነው። ህዝቡ ደግሞ አቢይ አቢ አቢ አቢ እያለ ይገኛል። እንግዲህ እያያችሁት ነው። እንግዲህ ከዚህ በኋላ ነው ወደ ወጣቶች ጠቅላይ ሚኒስትር ዶክተር አብይ አህመድ ለመቀላቀል የወሰኑት ኳስ ከሞከሩ በኋላ ይህንን ሜዳ ለማስጀመር ነው የመጡበት ዓላማ። ከዚያም በኋላ ወጣቶችን በቅርብ እንደለመዱት ከዚህ በፊትም በተለያዩ አጋጣሚዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝብ መሃል ተቀላቅለው ህዝቡን፣ የህዝቡን ስሜት፣ ህዝብን ሰላም ይላሉ። ይሄም አሁንም በተመሳሳይ ይህንኑ ነገር ነው የፈጸሙት። እንከታተለው። ጠቅላይ ሚኒስትሩ ከዚህ ይጀምራሉ፣ እንግዲህ ሰላምታ ልውውጥ ከዚህ ይጀምራሉ። በዚህ አላቆሙ። ያው ህዝቡ እንደምትመለከቱት በፍቅር አብይ እያለ እየተጣራ ነው። እንደምትመለከቱት ነው ድምጻቸውም እየተሰማችሁ ይመስለኛል። እዚህ ጋ ወጣቶች ጠቅላይ ሚኒስትሩ ሲመጣ ሁሉም በአንድነት መሰባሰብ ጀመሩ። እያያችሁት ነው። በደንብ ትኩረት አድርጉበት። መሰባሰብ ጀመሩ። እነዚህ ወጣቶች ጠቅላይ ሚኒስትሩ ወደ ወጣቶች ሲመጣ እንዳለ ካሉበት ተሰባስበው ወደ ጠቅላይ ሚኒስትሩ መጠጋት ጀምረዋል። አዎ ለጠቅላይ ሚኒስትር ዶክተር አብይ አህመድ ወጣቶች ሽልማት አበረከቱ። ካበረከቱ በኋላስ ምን ይፈጠራል? ያው እንደምትመለከቱት በርካታ ወጣቶች ካሉበት ተሰባስበው ጠቅላይ ሚኒስትሩን እያቀፉት ይገኛሉ። ካቀፉትስ በኋላስ ምን ይፈጠራል? ሁሉም በጉጉት የሚጠብቀው ጉዳይ ነው። እንደምትመለከቱት እዚህ ጋር ያለውን ልጅ ይታያችኋል ብዬ አስባለሁ። አስራ ሁለት ቁጥር የለበሰው አጠገብ አንድ ልጅ አለ። እጁን ሲዘረጋ ተመልከቱት፣ ተመልከቱት። አያችሁት? ቆይ መለስ ስላደርገው፣ መለስ ስላደርገው፣ አንዴ መለስ ስላደርገውና እንድታዩት አያችሁት? አያችሁታ! እጁን ሲዘረጋ እኔም ልቤ እንደዚህ ነበረ ቀጥ ያለው። ጠቅላይ ሚኒስተሩን ሊመታው ነው ብዬ ይሄ ሲዘነዝር በጣም በፍጥነት ነበረ እጁን የሰነዘረው፣ እና በስተመጨረሻ ጠቅላይ ሚኒስተሩን ሰላም ለማለት ነው። አንድ፣ ሁለት፣ ሶስት፣ አራት ሰው ምናልባት። እስቲ በዚህ በሎጎ አድርጌ ላሳያችሁ። አንድ፣ ሁለት፣ ሶስት፣ አራት አራት ሰው ዘሎ አራት ሰው ዘሎ ሙከራ ያደረገው ለሰላምታ ነው። ይሄ ሁሉ ነገር እና እኔም በጣም ተገርሜ ጠቅላይ ሚኒስተር ዶክተር አብይ አህመድ ሜዳ ላይ ወይም ደግሞ መሬት ላይ ያለው ማህበረሰብ እስቲል እስካሁን ድረስ በምታዩት ሁኔታ ጠቅላይ ሚኒስተሩን ሰላም መንካት እንደ ትልቅ ነገር የታየበት ሁኔታ ነው ያለውና እንግዲህ ምድረ ምቀኛ ይህን ሁሉ ሰዓት ቁጭ ብላችሁ ጠቅላይ ሚኒስተሩ ይወረዳል የሆነ ነገር ይሆናል ብላችሁ ያስባችሁ እርማችሁን አውጡ። ምክንያቱም ለነገ ተስፋ የሚያስብ የሀገር መሪ መሆኑን ያየንበት ነው። ለነገ ተተኪ ትውልድ ለመፍጠር ስራ እየሰራ የሚገኝ ጠቅላይ ሚኒስተር ነው። እንግዲህ ሜዳ ላይ ያለውን እስቲ አጠር ያለውን ቪዲዮ ወደ እናንተ ላድርስና አንድ ደቂቃዋን ሳላቆራረጥ ወደ እናንተ ላድርስና ህዝቡ ዘንድ ጠቅላይ ሚኒስተሩ እንዴት ነው የህዝቡ ፍላጎትስ ምንድን ነው? ውጭ ያለው ፖለቲከኛ ስለ ጠቅላይ ሚኒስተር ዶክተር አብይ አህመድ የሚናገረው ነገርስ ምንድን ነው? ይቺ ቪዲዮ ገላጭ ናት። ቀጥሎም ደግሞ ጠቅላይ ሚኒስተር ዶክተር አብይ አህመድ ያስተላለፉት የአምስት ደቂቃ ወይ አራት ደቂቃ የሆነ መልእክት አለ። እሱንም በቪዲዮ እናቀርብላቸዋለን። ሜዳው ላይ ያዩትን የሆነውን ሁሉ ነገሩን የህፃናቱ ተስፋ ምንድን ነው የሚለውን አብረን የምናይ ይሆናል። አሁንም አብራችሁን ቆየው። ክቡራን አርማጮች ተመልካቾች እንግዲህ ቀጥለን በዚህ ጉዳይ ላይ ይህንን ቪዲዮ አሁን እዚህ ፊት ለፊት ላይ ያያችሁትን ቪዲዮ ጉዳይ የምንመለስበት ይሆናል። ሆኖም ግን ጠቅላይ ሚኒስትር ዶክተር አብይ አህመድና የነገ ሀገር ተረካቢ ወጣቶች፣ ህጻናቶች ምን መልእክት አስተላልፈዋል የሚለውን አብረን አያይዘን የምናየው ይሆናል። ከዛ በኋላ ቀጥለን በዚህ ጉዳይ ላይ ሰፋ ያለ ማብራሪያ የምንሰጣችሁ ይሆናል። በድጋሚ እስከ ፍጻሜ አብራችሁ ይቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ በልደታ ክፍለ ከተማ ወረዳ አራት እንደ አዲስ የተገነባውን የስፖርት ማዘውታሪያ ስፍራ ስራ አስጀምረዋል። ለማሸነፍ ለመወዳደር ዘር መዝራት ያስፈልጋል። ዛሬ ካልዘራን በስተቀር ነገ ሀገር ወክለው የሚጫወት ቤት እናፈራ አንችልም እና እንደዚህ አይነት ሜዳ ይጋብዛል፣ እንድትጫወት ይጋብዛል። ስትወድቅ አይጎዳህም። ልጆች በታዳጊ እየታቀፉ እንዲለማመዱ ብችሎታቸው ሞር እንዲበለጽግ የሚያገዝ ስለሆነ በየሰፈሩ ሀብታሞችም ኤምባሲዎችም ቢሰሩ ጥሩ ነው። እኛ አራተኛውን በቅርቡ እንሰራለን። የሚያግዙን ሰዎች እያገኘ ስንሄድ የጨመር እንሄዳለን። ይሄ በመንግስት ብር የሚሰራ ስላልሆነ የሚያግዙን ሰዎች ስናገኝ እየሰራነ የሚደ ጉዳይ ይሆናል። ሳር ቤት አካባቢ የሚገኘው ይህ ሜዳ ከዚህ ቀደም ለስፖርተኞች እጅግ ፈታኝ የሆነ ነበር። ነገር ግን በማይመች ሁኔታም ቢሆን ከሁለት መቶ በላይ ታዳጊዎች ስያሜያቸውን ተስፋ ጤና ብለው ህልማቸውን እውን ለማድረግ ጠንክረው የሚሰሩበት ቦታ ነው። እዚህ ሜዳ ላይ አራት ዓመት አካባቢ ሰርቻለሁ። እዚህ ሜዳ ላይ ሰልጥኛለ። ነገር ግን ሜዳው ላይ በጣም ብዙ ችግሮች ነበሩብን፣ ጥያቄዎችም ነበሩብን። ምንድን ነበሩ ጥያቄዎቹ? አንደኛ በጣም መሬቱ አቧራ ያለው ስለሆነ ለአይንም ለትንፋሽም ብዙ ጥሩ አልነበረ። ለምን ኮረኮንቹ ነው ሙሉ፣ አይመችም። ስለማይመች እየተከፋፈልን ነበር የምንሰራው እና በቃ ያለው ላይፍ፣ ያው ኳሱን የመውደድ ፍቅር ኖሮ ነው እንጂ ያው ለመስራት እንኳን ፍላጎትም ስላለኝ እኔ የትም ቢሆን እሰራ ነበር። አሁን ግን በጣም ደስ ብሎኛል። በፊት የነበረው ሜዳ ለመስራት ምቹ አልነበረም? በብዙ ሰዎች ቃል እንጋጋጣለን። አደጋም የሚደርስ ነበር። አሁን ላይ ለመስራትም ምቹ ነው። ብንወድቅም እንጎዳን ብለን ስለምናስብ በስርዓት እንሰራለን። አይነት የስፖርት ማዘውተሪያ ስፍራዎች ከዚህ ቀደም በአዲስ አበባ በሌራ አካባቢና በወዳጅነት ፓርክ ቁጥር ሁለት ተገንብተው ወደ ስራ ገብተዋል። ይህም ታዳጊዎች በአካልና በስነ ንቦና እንዲጠነክሩ የሚያስችል ነው። ዋናው የዚህ ፕሮጀክት ዓላማ፣ ትውልድን ካልባሌ ስፍራ ወደዚህ አይነት አካባቢ ለማምጣት እንዲቻል ለማገዝ አርአያ ለመሆን ነው እና ብዙዎች ብንተባበር አብረን ብንሰራ ልጆቻችን እንደምታየው ፍላጎት አላቸው፣ ኤነርጂ አላቸው። አውዱ ሲመቻች ብቃታቸው ይወጣል። ያን ማድረግ እንድንችል የሚያስችል ነው። እኛ በጣም ደስተኞች ነን። ሶስተኛውን ዛሬ ያስመርቀናል። አራተኛው በስራ ይጀምራል በቅርቡ። እንዲህ እያልን አቅም በፈቀደ መጠን በአካባቢዎቻችን ላይ የስፖርት ማዘወተሪያ ቦታዎች እንዲበዙ እናደርጋለን። እኔ ዋናው መልእክቴ ልጆቻችን ላይ አብሮነትን፣ ፍቅርን፣ አንድነትን፣ ወንድማማችነትን በራስ መተማመንን እንዝራ። ላለፉት ሰላሳ ዓመታት የተዘራው ዘር ሰባ ፐርሰንት የሚጠጋው ወጣት ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ባለው ኢትዮጵያ ወጣት ላይ ተዘርቶ አሁን በየቦታው የምናየው መከራ ከዚህ ጋር የሚያያዝ ነው። ነገ ልጆቻችን ሀገር እንዲኖራቸው ከፈለግን መልካምን ዘር ዛሬ እንዝራ። ሰላማዊነትን፣ አብሮነትን፣ ፍቅርን፣ ትብብርን፣ መደማመጥን፣ መመካከርን፣ መቻቻልን አሁን እንዝራ። ያንን ካደረግን የተሻለ ሀገር እንፈጥራለን የሚል ተስፋ አለኝ። የስፖርት ማዘውተሪያው ከመጫወቻ ሜዳዎች ባለፈ የተጫዋቾችን ክቡራን ተመልካቾች እንግዲህ ያው እንዳያችሁት ነው። ይህ እንዲህ እንዳለ አንዳንድ በዚህ ጉዳይ ላይ ማብራሪያም የሚፈልጉ ኢትዮጵያውያን ስላሉ ማብራሪያ የምንሰጥበት ይሆናል። በቅድሚያ አንድ የምንመለከተው ሁኔታ አለ። ጠቅላይ ሚኒስተር ዶክተር አብይ አህመድ ገጽ ላይ እናመራለን። በዛሬው ዕለት ማህበረሰቡ ዘንድ ጠቅላይ ሚኒስተር ዶክተር አብይ አህመድ ቅቡልነታቸው ወድቋል። ወጣቶችም ሆኑ ማንኛውም አካል ጠቅላይ ሚኒስተሩን አይከተሉትም የሚሉ በርካቶች ናቸው እንግዲህ ከሰሞኑ አንዳንድ ጉዳዮች መካከል አንስተን የምናየው ይሆናል ጠቅላይ ሚኒስተር ዶክተር አብይ አህመድ በፔጃቸው ያሉ ፎሎወሮች ቀንሰዋል የሚሉ የሚሉ አሉባልታዎችም በሰሞኑ በሰፊው ሲነዙ ቆይተዋል ጠቅላይ ሚኒስተር ዶክተር አብይ አህመድ እንግዲህ ከሁለት ወራት በፊት የነበራቸው አ አ አንድ ሚሊየን ፎሎወር ነው። ይህም በአፍሪካ ከሚገኙ መሪዎች ግንባር ቀደም ብዙ በሶሻል ሚዲያ ተከታይ ካላቸው መሪዎች መካከል አንደኛው የኢትዮጵያው መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ታዲያ ይህንን በተመለከተ በርካቶች በሶሻል ሚዲያ ላይ የተለያዩ ሀሳቦችን ያነሳሉ። የጠቅላይ ሚኒስትሩን የኦፊሻል ፌስቡክ ገጽና እንዲሁም ትዊተርን ብሎክ ወይም ደግሞ አንፎሎ በማድረግ ከጠቅላይ ሚኒስተር ከመከታተል እንራቅ የሚል አጀንዳ ተነሳ። ሆኖም ግን በዛው ቅስበት ፎሎወሩ እየጨመረ መምጣቱ በርካቶችን እያነጋገረ ነው። ይህ እንዲህ እንዳለ ዛሬ እንግዲህ ጠቅላይ ሚኒስተሩ ይህንን ፎቶ በመልቀቅ በጣም የተለያዩ አስተያየቶች ቀርበዋል። እዚህ ላይ ከቀረቡ አስተያየቶች መካከል እንግዲህ የተወሰኑትን እናያለን። ጠቅላይ ሚኒስተሩ ካቀረቧቸው ፖስት ካረጓቸው እንትን ላይ ሀያ አራት ሺህ ላይክ አግኝቷል። በአምስት ሰዓት ውስጥ እንግዲህ በርካታ ሰዎች ናቸው ላይክ ያደረጉት። እንግዲህ ከተቻለ ምን ያህል ላይክ እንዳለው እዚህ ጋር ማየት እንችላለን። ሞር እናርገው። በዚህ ጉዳይ የተናደዱ ሰዎች ወይም ደግሞ የሀገር ሸክሞች ስምንት ናቸው። ያፌዙ ደግሞ ቁጭ ብለው ስራ የሌላቸው የሚስቁ ሰዎች 3232 ሲሆኑ 2000 ሰዎች ይህን ጉዳይ ወይም ልብ ቅርጽ ሰተውታል። 22 ሺህ ሰዎች ደግሞ ላይክ አድርገውታል። ይህ እንዲህ እንዳለ እስኪ እንግዲህ ያው እንደሚታወቀው አስተያየቶች በጣም ብዙ ናቸው። ወደ 3900 አስተያየት ተሰጥቶበታል በዚህ ምስል ላይ። ግማሹ አፍ ይዟል፣ ግማሹ የተለያዩ የራሱን አስተያየት ሰጥቷል። ከአስተያየት ውስጥ በጥቂቱ ትንሹን ወደ እናንተ ነው የምናደርሰው። እንግዲህ ከተሰጡ አስተያየቶች መካከል አብዛኞቹን እናያለን። ያው እዚህ ፊት ለፊት ላይ ለነገ አሳቢ ትውልድ ቀራጺው መሪያችን ረጅም እድሜና ጤና ይስጥ። ለተሻለ ነገ ዛሬ ላይ መስራት ይላል። አህመድ እብራሂም የተባለ አስተያየት ሰጪ ነው ይህንን የሰጠው። ሌሎችም በተመሳሳይ ከሌሎች መሪዎች በተለየ ሁኔታ ለምን እንደሚተቹና እንደሚሰድቡ ታውቃለህ? ይላል አንተ እንደ ሀገር ላቡን ጠፍ አድርጎ የሰራ መሪ ስለሌለ ነው በሰበብ አስባቡ ውጭ ሀገር እየዞርክ አለምህን ከመቅጨት ይልቅ እዚሁ ቁጭ ብለህ ስለ ስራ ስለ ዜጎች ጥያቄ መልስ ለመስጠት ስለ ጣርክ ሀገርህን ከአሳፋሪው ድህነት ለማላቀቅ ደፋ ቀና ስላልክ ነው የሚሰራ ነው የሚተቸው የሚሰራ ነው የሚሰደበው አንተ በርታ እልፎች ከጎንህ ነን ይላል እንግዲህ ይህ ብቻ አይደለም እውነት ለመናገር በዚህ ደረጃ እንደምታዩት አስተያየቶቹ የሚገርም ነው የሚገርሙ ናቸው። የሚገርሙ ናቸው። በጣም ውስን ሰዎች ሚዲያ ላይ ጩኸት፣ ፖለቲከኞች ብቻ ናቸው ጠቅላይ ሚኒስትሩ ላይ ዘመቻ የሚያደርጉት ብለን ለመናገር ሙሉ ኮንፊደንስ እንዲሰማን የሚያደርግ ነው። የመጥፎ አስተያየቶችም ይኖራሉ መጥፎ አስተያየቶችም የሉም ማለት ሳይሆን አብዛኛውን ግን እንግዲህ ያው ፍለፊታችሁን የከፈትኩት እያያችሁት ነው። መቼም ያው የፔጁ ኢዴተር አደለሁ መጥፎ መጥፎ እንዲሌት አላረገውም። እዚህ ጋር ፍለፊት እያያችሁት ነው። ይህ ፍለፊት የምታዩት ቀጥታ ላይቭ ላይ ስርጭት ላይ ነው የምታዩት ነው። በቃ የምታዩት ነው። ሁሉም ያምርብሃል። ጉድ አቺቭመንት የኔ መሪ፣ ዋው። እናመሰግናለን እውቀትን የሚመነጨው አእምሮና አካል በሁሉም መስክ ተሰማርቶ የነጓን ኢትዮጵያ ለሚያስቀጥል የኢትዮጵያ ልጆች ያስፈልጋል። እናመሰግናለን ክቡር ጠቅላይ ሚኒስትራችን ያል ዋው፣ ጀግናችን አብቾ ሁሉም ያምርብሃል፣ እግዚአብሔር አብዝቶ ይባርክ ክቡር የኢትዮጵያው ጠቅላይ ሚኒስተራችን። እዚህም ጋር እንግዲህ ያው በኦሮምኛም ብዙ የተሰጧሉ። መልካም መሪ ሳይገባን የተሰጠከን የአምላክ ስጦታችን ሲል ነው። እንግዲህ አሹዌን የሚል አስተያየት ሰጪ ደግሞ ለጠቅላይ ሚኒስተሩ ያለውን አድናቆት የገለጸው እንዲህ እንዲህ እያለ ይቀጥላል። ለክብርነቱ ትክክል ነው። መጪውን ትውልድ ሀገር ተረካቢ ትውልድ በእውቀትና በሀገር ወዳድነት ማነጽ ያስፈልጋል። ረጅም ነው እንግዲህ ረዘም ያለውን እለፉኝ ይቅርታ። ትክክል ጋሽ እንወድሃለን አብቹ። ነገን የምንፈልጋት የምንፈልጋትን አላባ ለመገንባት በዛሬ ትውልድ ላይ መስራት ይኖርብናል፣ የሚል ነው እንግዲህ፣ የአላባ ሰው ኮሜንት ነው ትላለች። ትክክለኛ መሪ፣ ምርጡ መሪያችን ይሄ ነው። እንግዲህ መሬት ላይ ያለው ነገር ይሄ ነው ወደርንም ቀላንም እውነት ለመናገር እንደ ሀገር የሚሰራን ሰው በዚህ ስራ ልታበረታታው ይገባል። እዚህ ጋር ኳስ ሜዳ ለምን አደረገው ወይም ሌላ ጉዳይ አይደለም፣ አጀንዳችን ያ ሳይሆን፣ እንደ ሀገር ግን እንደ ሀገር እየሰራ የሚገኝ መሪ፣ ትልቅ ትንሹ በአንድነት በሞራል አብይ አብይ እያለ የሚቀበለው የሀገር መሪ ሊኖር ይገባል። ምክንያቱም ችግሮች የሉም እያልኩ አይደለም። በጸጥታ ጉዳይ በተለያዩ ጉዳዮች ላይ አለ። ነገር ግን ከዚህ ጉዳይ በጀርባ ያሉት ፖለቲከኞች ጠቅላይ ሚኒስተሩን በትክክለኛው መንገድ አሸንፈው ወደ ስልጣን መምጣት ያልቻሉ፣ ሁልጊዜ በተለመደ በሞተ የፖለቲካ አካሄድ የሚጓዙ፣ ያለፈበትን የፖለቲካ ስርዓት የሚከተሉ፣ ነገን የማያስቡ፣ የኢትዮጵያ እድገትን ሲያይ አይናቸው የሚቀላ ኢትዮጵያ አድጋ ስንዴ ኤክስፖርት ማድረግ ጀመረች ሲባል እንዴ መች ጠገብንና? ይላል ቁጭ ብሎ። ታዲያ ስራሀ ሰርቶ ያአባለ ሀያ ጎርስ ስራ ስራ፣ ተለወጥ። ይሄ ነው ያለው ነገር፣ ይሄ ነው ያለው ነገር። መሬት ላይ ቁጭ ብሎ እኛ መች ጠገብን? የሆነ ኮሜንት፣ እንደውም እያየሁኝ ገብቼ ባየው እሱ ምን ውስጥ ነው ያለው። ብቻ ተውት፣ ያው ያለበትን ሁኔታ መግለጽ ባልፈልግም፣ ነገር ግን በዚህ ደረጃ ጠቅላይ ሚኒስትሩን የሚተቹት አብዛኞቹ ዝፍቅ ያለ መውጣት የማይችሉበት ብሔርተኝነት፣ ዘረኝነት ውስጥ ተዘፍቀው እንደ ኢትዮጵያ ኢትዮጵያን የሚመራን መሪ ለመተቸት አፋቸውን የሚከፍቱ ብዙዎች ናቸው። ነገር ግን እነዚህ ሰዎች የፈለገ ነገር ቢሉ፣ የፈለገ ነገር ቢጥሩ አይሳካላቸውም። ኢትዮጵያን የሚያስፈልጋት እንደ ኢትዮጵያ የሚያስብ እንጂ ከዚህ በኋላ ኦሮሞን ወክሎ ኢትዮጵያን የሚመራ መንግስት አይመጣም። አማራን ወክሎ ኢትዮጵያን የሚመራ መንግስት አይመጣ። ይህ ኢትዮጵያን ወክሎ ነው። እዚ ጋ ግልጽ አድርጌም ነግራችሁ፣ ትግራይን ወክሎ እኔ ትግሬ ነኝ ኢትዮጵያ የምትባል አያስፈልግም ብሎ የሚመጣ መሪ አይኖርም። እኔ ኦሮሞ ነኝ አማራ ይጥፋ የሚል መሪ አይኖርም። እኔ አማራ ነኝ ኦሮሞ ካልጠፋ ሞቼ እገኛለሁ የሚል መሪ አይኖርም። ይህን ነገር ልታስረግጡ ይገባል። አሁን ፖለቲካው ትልቁ ስህተት በቃ ጨፍላቂ የሆነ አንዱን ብሄር እየጨፈለቀ ኢትዮጵያ የምትባለውን ሀገር መያዝ ይፈልጋል። ከየት ይመጣል? ኢትዮጵያ ማለት እኮ የሁሉም ብሄር ብሄረሰቦች ናት። የሰማንያ አምስቱን ብሄር ብሄረሰብ ሀገር ናት። ኢትዮጵያ ስንል አማራውን ይዘን ነው፣ አማራን አግለል አይሆንም፣ ኦሮሞን ይዘን ነው፣ ትግራይን ይዘን ነው፣ ሶማሌውን፣ አፋሩን፣ ከምባታውን፣ ወላይታውን፣ ሀድያውን ጉራጌውን፣ ስልጤውን ሁሉም በአንድነት ነው ኢትዮጵያ የምትባለው። ለዛም ነው የኢትዮጵያ መሪ እንጂ የብሔር መሪ አይኖርም የምላችሁ። ክብራን አድማጮች፣ ተመልካቾች እንግዲህ ኢትዮጵያውያን በዚህ ጉዳይ ላይ በአንድነት እንድትቆሙ በዚሁ አጋጣሚ መልእክትን አስተላልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉት መልካም ስራ እነዚህን ያየናቸውን በተለይ እዚህ ምስሉ ላይ ላሳያችሁ እነዚህን ያየናቸውን እጅግ እየፈነደቁ ያሉ ህጻናቶች የነገ ሀገር ተረካቢዎችን ስላስደሰታችሁልን ከልብ እናመሰግናለን። ፈጣሪ ረጅም እድሜና ጤና ይጠብቅህ ከጠላት ሳይሆን ከወዳጅህ መጥፎ ሴራ እየጠበቀህ ነው የምለው ከቅርብህ ከጎን ሆኖ አንተ ላይ የሚያሰር የሚያሰርብ ብዙ ነውና፣ ጠላትህን ያው ጠላት ነውና ታውቀዋለህ። ከወዳጅህ ይጠብቅህ እያልኩኝ ለሰዓቱ የያስኩትን መረጃ በዚሁ የማጠናቀቅ ይሆናል። ክብራን አድማጮች፣ ተመልካቾች የጠቅላይ ሚኒስተር እንዲሁም ደግሞ የኢትዮጵያ ወዳጆች ቪዲዮውን ለሁሉም ይደርስ ዘንድ ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉ። ሌሎቻችሁም ብትሆኑ ትማራላችሁና ሰብስክራይብ አድርጋችሁ ቪዲዮን ላይክ አድርጋችሁ ሼር አድርጉ። መማር መማማር ለሁላችንም ይጠቅማል። አንድ ሀገር ኢትዮጵያ የምትባል ገናና የሆነች ሀገር ወደፊታችን የምናያት ናት። እንግዲህ ይህንን ለማየት ደግሞ ያብቃን እያልኩኝ እሰናበታችኋለሁ። በያላችሁበት ዓለም ዳርቻ ሰላም ቆዩልኝ።